እንግዲች የወተት ተንጠልጣዋ ይች ነች። ስኒዎቿም እነዚህ ናቸው፣ መካከለኛ ናቸው። ማሻላ የወተት ተንጠልጣ ጥንቃቄ የሚል እቃ ነው። ከዛ ውጭ ያው ያምራል። ማሻላ ተባረክ ጥንቃቄ አርጋችሁ ተጠቀሙት ዋጋ 2500 ብር ነው ጀበና አነስ ስለላለች እንጂ ስኒው ማሻአላ ነው ሰላም ሊኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የዚህነት ቤት እንዴት ናችሁለኝ ዳና ናችሁ ወይ አልሐምዱሊላ እኔ በጣም ዳና ነኝ እናንተ እንዴት ናችሁ ጤንነት አፍያ ሁሉ ሰላም ከኛ ጋር ሁሉ ሰላም ነው አልহামዱሊላህ እኔ ዛሬ እንግዲህ እቃ ነው ጉሎ። ማሻአላ ማሻአላ እያላችሁ እሺ። ማለት ይሄ ቀለል ያለ ነው ግን አረቢያ መጅልስ አላት፣ እንደውም ፍሪጅ አለ፣ እንዲሁም ደግሞ ኮምፎርትና ብርድ ልብስ አለ። አጠቃላይ የዚህ የቤት እቃ ድምሩ ሁለት መቶ አርባ ስድስት ሺ ስምንት መቶ ሰላሳ አምስት ብር፣ ሁለት መቶ አርባ ስድስት ሺ ስምንት መቶ ሰላሳ አምስት ብር የፈጀ የቤት እቃ ነው የማሳያችሁ። እስከ መጨረሻው ድረስ ላይክ እና ሰብስክራይብ ሼር በማድረግ ተከታተሉኝ ማለት ነው። እስከ መጨረሻው ድረስ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። መጨረሻው ድረስ በመከታተል ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ማለት ነው። አውለን የማሳያችሁ እዚህ ጋር እንደምታዩት ጅምላይት ረከቦት። እኔ ጅምላይት ላይት ነው ማቀው ጅም ጅም ላይትም በሉት ብቻ። ይሄ ረከቦት 3700 ብር ነው። ስኔው 3200 ብር ነው። ደርዘን ማለት ነው። ደርዘን ይሄ ማለት ነው። ይሄ ግማሹ ዚጋ ነው። እንደምታዩት ሁሉም ይታያቸዋል። ተወድታላችሁ፣ ተስፋ አረጋለሁ። የጅማ ረከቦ ደግሞ 800 ብር ነው። ደመቅ ያለ ከለር የሚያምር ነው። ላስቲኩን ላለ መክፈት ነው። ሁሉም የራሱ ሴሪ አለው። ይሄም እንደምታዩት የጀበና ማስቀመጫ ፌርሜሎ እና ማጨሻ አለው ማለት ነው። በአንድ ሆኖ 3700 ብር ነው። ስኒው ደሞ ራሱን ችሎ 3200 ብር ነው ማለት ነው። ያው ለምትጠይቁኝ መልስ እንደሆናችሁም ነው። ስኒው አብሮ ነው ወይ ምናምን ለምትሉ እንዲሁም ደሞ ሱፍራ ቤታችን የተሰራ የሚያምር አረንጓዴ በነጭ ቡና ሱፍራ ቤት ፈካ የሚያረግ የዚህ ዋጋ ደሞ 1000 ብር ነው ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት አክለሪክ ጆክ ሁለት ነው ያላት ሁለት ነው ያላት። ከዛም ደግሞ ወርቃማ በጣም የሚያምር ማሻላ ተባረከ ረህማን የሆነ ይህ ያለ እና ይሄ አክለሪክ ጆክ ይባላል። ማሻላ ተባረከ ረህማን በጣም የሚያምር ውብ የሆነ ቃ ነው ሀቂቃ ለመናገር ማለት ነው ትወዱታላችሁ። እናንተም ብዙዎቻችሁ እየወደዳችሁት እያዘዛችሁኝ ነው። ይሄንም በሁለት ነው ዋጋው ደግሞ 2600 2600 ብር ነው 5200 ብር የሁለቱ ዋጋ ነው ማለት ነው። ከዛም ደግሞ 2600 ብር ደግሞ የኮምፕሌቱ ዋጋ ነው። ይሄ ጭማሪ ያለው ታውቃላችሁ፣ እናንተም ይሄ ጭማሪ ስለሆነ ነው። 2600 ብር የወተት ተንጠልጣይ ያላት ፈትቺ፣ በኋላ አሳያችኋለሁ። ዋጋ 2500 ብር ነው ማለት ነው። 2500 ብር ነው። ያው እዚህ ጋር እንደምታው ሴኔጋል ብረት ድስት አለ። እዚጋ ይሄ አንድ በግ የሚሰራው ነው፣ 3200 ብር 1900 ብር 1350 ብር እና 1100 ብር እነዚህ የምታዩቸው 1 2 3 4 ሴኔጋሎች ናቸው ማለት ነው። እንደምትወዷቸው ተስፋ አደርጋለሁኝ። ኢንሻአላህ ከዛም በመቀጠል ደግሞ ያው እዚህ ጋር እንደምታዩት ይሄ የእቃ ማንጠፍጣፊያ ባስኬት ወይም ደግሞ ኮማንዶ አለ። የዚህ ዋጋ ደግሞ 100 ማነው 210 ብር ነው ማለት ነው። እዚህ ጋር ደግሞ እንደምታወት አራት ካምሳ የልብስ ባስኬት አለን ማለት ነው። እዚህ ጋር ደግሞ ክዳን ያለው የዳቦ ጠፍቶ ነበረ አልሐምዱሊላህ፣ ተገይቷል በጣም የሚያምር ክዳን ያለው የዳቦ ይሄንን 300 ብር ገዝ ችላታለው ማለት ነው። እንግዲህ ማሻላ ተባረክ ረህማን እያላችሁ እያበረታታችሁ ሁለት ሰርቪስ አላት፣ አንድ በማይካ አንድ ደግሞ በወርቃማ አላት። ወርቃማው ይሄ እንደምታወት አንዱ የተዘረጋበት ሲሆን ይሄ ነው ማለት ነው። ሴሪው በጣም ነው የሚያምረው። ይሄ ካርቶን ማለት ነው ዋጋው 3 3800 ብር ነው። የማይካው 700 ብር ነው ማለት ነው። ማሻአላ ተባረክ ራህማን። ከዛም በመቀጠል ምናን አለ መሰላችሁ እዚህ ጋር እንደምታዩት ደርዘን 12 ሀባ የቁርጥ ሰሃን በዚህ ያለ የዚህ ዋጋ ደግሞ በመቶ 20 ብር ሒሳብ 1440 ብር ይመጣል ማለት ነው። እዚህ ጋር ደግሞ 12 ብር በመቶ 60 ብር ሂሳብ የኒኬል የቁርጥ ሰሃን 25 ቁጥሮቹ ማለት ነው እነዚህ ታቋቸዋላችሁ እነዚህን ገዝችላታል ወርቅ ወርቅ የሆነ ቃ ነው። ሀቂቃ የገዛውላት እናንተ ብቻ አማና ብላችሁ ከሰጣችሁን ድረሳ ምንም መጨናነቅ የላባችሁም። ሳት ጀምሩ ግን መወሰን ትችላላችሁ። እዚጋ አንድ አክለሪክ ነው፣ አንድ ደግሞ በተሰባር ይሄ ማለት ነው። ጠርሙስ ማለት ጠርሙስና አክለሪክ ማን ነው? ጠርሙስና አክለሪክ ማለት ነው። ሁለቶችም የሚያማምሩ እቃዎች ናቸው። ዋጋቸው ሶስት ሶስት መቶ ስድስት መቶ ብር ነው ማለት ነው። እዚጋ ደግሞ በአምሳ ብር የሾርባ ሳህን ስድስት ፍሬ ያለ በ50 ብር ሂሳብ። እዚህ ጋር ደግሞ የሾርባ ማግ በ1050 ብር ሂሳብ ስንቱ ስድስት ፍሬ ማለት ነው። ይሄ የማይካ ሰርቪሳችን ነው። እንዳናገርኳችሁ ወደ ጎን እናረገዋለን። እንደዚህ አርገን ከዛም አንድ ሊትርና 2 ሊትር የሻይ በራድ 850 እና ማነው 800 ብር እና 550 9 ከ50 ደግሞ የሻይ ብርጭቆ ግላስ ቆንጆ የሆነ ማሻአላ የሆነ እቃ ነው ማለት ነው። እሱንም አሳያችኋለሁ። ይሄ ሻይ በራድ ሁለት ሊትሩ ነው። ይሄ አንድ ሊትሩ ነው ማለት ነው። ይችን ላሳያችሁ። ከፈት አርግ፣ እንዴት እንደምታምር ጉኖ። ማሻአላ ተባረክ ረህማን። አያችኋታ፣ ይችን ትመስላለች። ዋጋዋ ደግሞ 950 ብር ነው። እናት የሽንኩርት አለን እዚህ ጋ እንደምታዩት ይሄ እናት የሽንኩርት የተገዛላት ደግሞ 1650 ብር ነው። እዚህ ጋር ደግሞ ናቸው ወይም ደግሞ ፓርቲሽን ናቸው። የነዚህ ዋጋ ደግሞ 1400 ብር ነው ማለት ነው። 1400 ብር የዚህ ዋጋ ነው። የራሱ ሰርቪስ አለው። የራሱ ማንኪያ መጨለፊያ ጭልፋ አለው ማለት ነው። ይሄ ጭልፋ ነው። ይሄ ዙሪያውን የምታወት ማለት ነው። ከዛም በመቀጠል ደግሞ ምን አለ መሰላችሁ ትልቁ የፓስታ ማጥለያ 600 ብር፣ 4 ከ50 እና 400 ብር እንጀራ አለን ማለት ነው ከዛም በመቀጠል ሺ 200 ማለት ነው። ሺ 100 ብር ደግሞ ይወጥ ባለ 3 ሲሪው አለን እንዲሁም ደግሞ ብረት በብረትና ጠርሙሷ አንድ የሻይ ፔርሙስ አለ። የሻይ ፔርሙስ 1300 ብር እና 1700 ብር። ይሄ 1700 ብር ነው። ይሄ ደግሞ 1300 ብር ነው። ጀማ ይሄን ይመስላል ማለት ነው። እንደምትወዱት ተስፋ አረጋለሁ። ውስጧን ፈታ አርገን እናያታለን ማለት ነው። ከለሯ ጥቁር ነች፣ በጣም ታምራለች። ማሻላ ተባረክ ረህማን፣ እዩዋት። ጥቁር ከለር በጣም ነው የሚያምረው። ማሻአላ ተባረክ አታምርም በአላህ በጣም ነው የምታምረው። ይህም መቼም ነጭ አይመጣውም ይሄን ታውቃላችሁ፣ ጥቁር ነው የሚመጣው። ያው ይሄንን ሁሉ ጊዜም ስለምናሳያችሁ ለእናንተ አያችሁታ ብረት በብረት የሆነው ደግሞ ይሄ ነው። ሁለቶቹም ፔርሙሶች እነዚህ ያማሩ ናቸው። ማሻላ ተባረክ ረህማን 500 ብር ይፈንድሻ ትልቁ ማለት ነው። እዚህ ጋር የሻይ ማንኪያ መቶ ብር እዚህ ጋ ደግሞ ደርዘን ሹካ ደርዘን ማንኪያ 300 300 600 700 ብር ይሆናል ማለት ነው። ፌርሜሎ ከነመቆንጠጫው መቆንጠጫው 400 ብር። እዚህ ጋር እንደምታዩት ደግሞ 1900 ብር እና 2300 ብር የወጥ ወይም ደግሞ የቅቤ እቃ ታችታል። ይሄ ካርቶን ባዶ ነው ታችኛው ማለት ነው። ይሄ ግን ይዟል ላሳያችሁ የያዘውን ማለት ነው። ባዶ ካርቶን ያው እዛ ላይ ስላለ ስለምታዩት ብዬ ነው። ይሄ 2600 ብር ሂሳብ ነው። አምስት ሺህ ሁለት መቶ ብር ይመጣል። ከዛ በመቀጠል ደግሞ መክተፊያ ጣውላ መቶ ሀምሳ ብር ና አንድ ሺህ ሀምሳ ብር ደግሞ ትራ መቶ ሀምሳ ሶስት መቶ ሀምሳ ማነው አራት መቶ አራት ከሀምሳ አራት መቶ ና ሁለት ሰባ ማለት ነው። ማሻላ ተባረክ ረሕማን እንግዲህ ጭቃዎቿ እነዚህን ይመስላሉ። ሌላውንም ፍሪጅ አላት እናያለን ማለት ነው ኢንሻአላህ አብራችሁ ቆዩ ላይክ እና ሰብስክራይብ እያረጋችሁ ማለት ነው። ገና አልጨረስንም እና እዚህ ጋር እንደምታውቁ ደግሞ የምግብ ሱፍራ 2 ሜትር አላት። አንዱ በወርቃማ ነው፣ እዚህ ጋር እንደምታውቁ አንዱ ደሞ ይሄ ከለር ነው ራሱ የምታውቁት ማለት ነው። ዋጋው ደሞ በ275 ብር። ሒሰት ምጣድ ለአሻሮ መቁለያ የፈለጋችሁት ነገር የሚያገለግል ነው። 1400 ብር ነው የዚህ ዋጋ ማለት ነው። ኦርቢት 275 ሊትር አለን። ኦርቢት 275 ሊትር ፍሪጅ አለን። ፋን የሌለው ሊያኪን አሪፍ እቃ እዚህም ቤት ለቤተሰብ ገዝቻታለሁኝ። በጣም ቆንጆ የሆነች ፍሪጅ ናት። ፈተን ውስጧን እናያታለን ማለት ነው። ደግሞ እንመለስ። ከዛ እዚ ጋር እንደምታዩት ደግሞ ኦርቢት፣ እዚህ ጋ ደግሞ ኦርቢት እንደነገርኳችሁ ይሄ ፍሪጅ ማለት ነው 275 ሊትር ነው በነገራችን ላይ ይሄ ፍሪጅ እንደዚህ እንትን ላይ ወንበር ላይ አርገውት ምናምን ስተው በጣም ትልቅ የተጋነነ ይመስላችኋል። አይ ይሄ ትልቅ አይደለም። በጣም ግን መካከለኛ የሆነ ጸድ የሆነ እቃ ነው። ማሻላ ተባረክ ረህማን። ግን ልፍታና አላሳያችሁ ማለት ነው። ይሄት ይሄ ነው ፍሪጁ ማለት ነው። ይሄት ከነ ይሄት ፍራቷ ምናምን በደንብ ማየት ለምፈልጉ ሜትር ከ50 በ20 ቲክነስ ኤክስትራ ቦንድ አያችታ። ይሄ ፍራሽ አለ ማለት ነው። ቲክነስ ማለት ይሄ ነው። ከዚህ ቀደም እንደነገርኳችሁ ማለት ነው። አያችታ። በጣም ቆንጆ የሆነ ፍራሽ ነው ማለት ነው። ማሻላ ተባረክማን ይሄን ይመስላል። ኤክስትራ ባንደኛው ማለት ነው። ለሜትር ከ50 ሃልጋ የሚሆን አስራ ሁለት ሺህ ስምንት መቶ ብር ኮንፎርቶች፣ በነገራችን ላይ ወጣ ያሉ ኮንፎርቶች ናቸው። እስከዛሬ ከምናመጣቸው የተለዩ ናቸው ማለት ልብ እንድትሉ ብዬ ነው ዛሬ ማሳያቸው የፈለኩት ለምን ነው፣ ሁለት ሺ አራት መቶ ሁለት ሺ አምስት መቶ ብለሽ እንደገና ሁለት ሺ ሰባት መቶ እንዳትሉ ነው። ሁ ጊዜ የምንገዛቸው ኮንፎርቶች የተለያዩ ናቸው። ይሁት ይሁን አዲስ የመጣ ኮንፎርት ነው ማለት ነው። ዋጋውን ደግሞ ሁለት ሺ ሰባት መቶ ብር ነው። 270 ብር ሂሳብ ነው የተገዛው ማለት ነው። በጣም ነው የሚያማምረው። ሁለት የትራስ ልብስ እና አንድ አንሶላ አለው ማለት ነው። አንሶላ ማሳች በተመሳሳይ ይሄ ደግሞ በጣም የሚያምር ማሻላፈባር ክብደታቸው ለየት ያሉ ናቸው። ፍሬ አራት ፍሬ ብርድ ልብስ አለ፣ በ3800 ብር ሂሳብ በ3800 ብር ሂሳብ አራቱ ማለት ነው። ከዛ ሁለት ላባ ትራስ አላ እዚህ ጋ ደግሞ መጋረጃ ሁለት መጋረጃዎች አሉ። ጋ ቸው የሚያማምሩ ማለት ነው ለመስኮት ብታረጓቸው ለፍረንች ዶር ብታረጓቸው ቸው ዛቸው ደግሞ አንድ አይነት ማፍሰ የቱርክ ምንጣፍ ሌላ ከለር የለም። ይሄ ግን ከሁሉም ጋር ማች ስለሚያደርግ ትልቁ መታምች ታቂቃ ማለት ነው። ማለት አልካም መነግራችሁ በላይ እንዴት እንደሚያመካ ከሁሉም ጋር ማች ማረግ የሚችል ነው። መጂሊሷንም ታዩታ ታይታላችሁ ለማንጠፍ እዛን ጥፍ ለማሳየት ትንሽ ትላል ተመቻችል ነው ማለት ነው። ሁለት በአራት በጣም የሚያምር ቆንጆ የሆነ እንዴት መሃል ላይ ያለው ዲዛይን ተረብራሰናችሁ እንዴት ስክክ ነው የሚያረገው ቤት ማለት እንጂ ከመድረሱ አላ ማቻረገ አይደለም የሚያረገው ነገር ግን አለ እና ይሄ 6800 ብር ማለት ነው። ማሻአላ ተባረክ ተማን ተወደዳችሁ። ቱን ቴምር አለ 2100 ብር ሂሳብ 4200 ብር ማለት ነው። ቆን እዚህ ጋር እንደምታዩት ሁለት ካርቶን ቴምር አለ። ሁለት ካርቶን ቴምር ደግሞ በ2100 እንደምታዩት ይሄን ይመስላል ቴምሩ። እንግዲህ ለድምጽ ጠራም እንድታዩት ነው። አልኖር ያው እንግዲህ ታወቀ ቴምር ነው ይሄ ነው ማለት ነው። ይሄም እንደዛ ተቀላቅለን የምንኖርበት ሀገር ነው። እነሱን አቆሙ ማለት አንችልም። ግዴታ ዝክ ከመጣሁ በኋላ ድምፁን አጥፍቼ መስራት ነው ያለብኝ። ይሄ የሚያምር ማሻአላ ተባረክ ረህማን ይሆነ ወላሂ ነው የምላቸው ብዙ መጅልሶች አሰርቼ ለእህቶቼ፣ እኔ መጀመሪያ ተደሳችሁኝ ይላችኋለሁኝ። እጅግ በጣም ውብ አንደኛ የሆነ አረቢያ መጅልስ ነው። እንግዲህ ይሄ በጎን ያለ ባለ ፍሬሙን ለእናንተ ላሳያችሁ ብዬ ነው እንጂ የሷ 8 ሜትር ከ80 ነው ማለት ነው። ይሄ የምታወት ማለት ነው። ባለ ቴብሉ አንድ አይነቱ ጨርቅ እና ነው። ማሻአላ ተባረክ ተማን ኮርነሩ ሁለት ነው። ከወዳ በኩል ያለቆ መጨረሻ አካባቢ ላይ በደንብ አሳያችኋለሁኝ። ይሄ ባለ 25 ቲክነስ ነው፣ በ10500 ብር ሂሳብ ነው የተሰራላት እና በጣም ከመነግራችሁ በላይ ውብ የሆነ አረቢያ መጅልስ ነው። እዩት፣ ኮርነሩ ነው ይሄ። በነገራችን ላይ በጎን ያለው ሁለት ኮርነር ነው ያለው። በጣም በጣም ከመነግራችሁ በላይ የሚያምር ውብ የሆነ አረቢያ መጅልስ ነው እና አብዛኞቻችሁ ቁመሽ አሳይን እስኪ እስኪ ለምትሉ ወላሂ አረቢያ መጅልስ ማለት ነው የትም ሀገር ሊሰራ ይችላል፣ ግን ደሴ ኑሃ አረቢያ መጅልስን የሚያክል የለም። ልቅም ያላሰራር ስራቸው በወንድዳቸው በዛ ላይ ደግሞ አንደኛ ነው። አልሐምዱላ ረብልዓለሚን ያው መቸም አንዳንድ ዜ የማይመቸው ሰው ይኖራል። በዛ ላይ አልገባ መብታችሁ ነው። በአረቢያ መጅልስ ዙሪያ ግን እኔ አንድም ሰው ወቅሶኝ ያቅም። ኢላ አንዲት ሊነግራችኋለሁ። ከዚህ ቀደም ብሬን ላለመስጠት ፈልጋ ሰላሳ ሺህ ብር ላይ ለሚመጣ ሄደ። ምንም ማለት አደለም። ምን ሄታችሁ ከዛ በላይ ሰርቼ ማግኘት የምችል ሰው ነኝ። አልደነቀኝም። እሷ ግን ምንም አላለፈላትም እስካሁን ድረስ ማለት ነው። እና ባሏን ሰበብ አድርጋ የበላችን ልጅ እንዳለች ነግሬያቸዋለሁ። ሰው ይሄ አረቢያ መጅልስ እንግዲች ሰውየው ከደሴ መቶ እዚህ ኮምቦልቻና ልጅቷ መቶ ለክቶላታል። ለክቶ ስምንት ሜትር ከሰማንያ ነው። ስምንት ሜትር ሲባዛ ስምንት ሜትር ነጥብ ሰማንያ ሲባዛ በአስር ሺ አምስት መቶ ብርና አምስት ሺ አምስት መቶ ብር መሀል ላይ ያለችው አንቲቪል ደምሯት ስንት ይሆናል? ከዛ ዘጠና ሰባት ሺ ዘጠኝ መቶ ብር ይሆናል ማለት ነው። ዘጠና ሰባት ሺ ዘጠኝ መቶ ብር የፈጀ አርቢያ መጅልስ ነው መጅልሱ ብቻ ማለት ነው። በመሀል እያቋረጥኩ እየሳልኩ ነው። ከሚ ቅባው በላይ አይሻባችሁ ለእናንተም ሳይነስ አለብኝ። ሳይነሴ ደግሞ በትንሽ ትልቁ የሚነሳል ሐባይቢ የሰው ጠረን ራሱ ከሸተተኝ ያመኛል። አልሐምዱሊላ ለኩል ያህል እና ይሄ የሚያምር አረቢያ መጂሊስ 97900 ብር የተሰራ ውብ የሆነ ማሻ አላህ ተባረክ ረህማን የሆነ ትወዱታላችሁ ሁላችሁም። እህቴ ደግሞ የምትመጣው በቅርብ ነው፣ የምትመጣው በቅርብ ነው። ምኪን ሳምንት ራሱ ላት ቆይት ትችላለች ዶ አርጉላት